የፋኖ አዛዡ ግድያ እያነጋገረና እያወዛገበ ነው። አዛዡ የተገደለው በራሳቸው በፋኖች መሆኑ ደግሞ የፋኖ ቅራኔ ከፍ ወዳለ ደረጃ እንደደረሰ አመላክቷል። አዛዡ ከመገደሉ ከወራቶች በፊት አንስቶ በነዘመነ ቡድን የስብዕና ግድያ ሲደረግበት እንደነበር መረጃዎች ወጥተዋል። እናስደምጣቸዋለን። በወልቃይት ወታደራዊ ግምገማ ተደርጓል። በግምገማው ስለ ፋኖ ህዋትና የፌዴራሉ መንግሥት ጉዳይ በሰፊው ተነስተዋል። መዋቅራችንን ከማፍረስ ለማዳን ዝግጅት እያደረግን ነው የሚል አቋምም ተስተጋብቷል። እነ ኮሎኔል ደመቀ ዘውዱ ወልቃይት ላይ የመሠረቱት የአማራ ዞን አስተዳደር መዋቅር ፈተና ውስጥ እንደሚወድቅ አውቀው እየተዘጋጁ መሆኑን ተናግረዋል። ትሰሙታላችሁ። በወለጋ የፋኖ ታጣቂዎች ዳግም ጥቃት ፈጸሙ። ወለጋ ላይ የሚንቀሳቀሰው ፋኖ በድጋሚ ሰላማዊ ሰዎችን በመግደል ተወንጅሏል። ከተገደሉት ሰዎች መካከል ሳይታጠቁ ወደ ገበያ ይጓዙ የነበሩ የመንግስት ሚሊሻዎችና የጤና ጣቢያ ሰራተኛ የነበረች ወጣት ሴት እንደሚገኙበት ተገልጸዋል። እንመለስበታለን። እንዳልካቸው ዘነበ በዋ ሲለቀቅ ሌሎች ሁለት ሰዎች በቤተ ክርስቲያን ላይ በህግ የሚያስጠይቅ ተግባር ፈጽመዋል በሚል በቁጥጥር ስር ዋሉ። ጤና ይስጥልን ውዲ አንድ አንዳፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ አግኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ አዛዡ ግድያ እያነጋገረና እያወዛገበ ነው። አዛዡ የተገደለው በራሳቸው በፋኖዎች መሆኑ ደግሞ የፋኖ ቅራኔ ከፍ ወዳለ ደረጃ እንደደረሰ አመላክቷል። አዛዡ ከመገደሉ ከወራቶች በፊት አንስቶ በነዘመነ ቡድን የስብና ግድያ ሲደረግበት እንደነበርም መረጃዎች ወጥተዋል። ከቅርብ ጊዜ ወዲህ በለየለት ሁለት ጎራ ተከፍለው እርስ በርስ መሻኮት ውስጥ የገቡት የፋኖ ታጣቂዎች አንድ ከፍተኛ መሪያቸውን በራሳቸው እጅ አጥተዋል። የፋኖ አመራሩ የተገደለው በጎንደር ቀጠና በሁለት ጎራ የተሰለፉ የፋኖ ታጣቂዎች እርስ በርስ ባደረጉት የተኩስ ልውውጥ መሆኑ ታውቋል። በእርስ በርስ ተኩስ ልውውጡ የተገደለው በእስክንድር ነጋ በሚመራው የአማራ ህዝባዊ ድርጅት ውስጥ የታቀፈው የጎንደር ጠቅላይ ግዛት እዝ ከፍተኛ አመራር ነው ተብሏል። ደቡብ ጎንደር ላይ ተካሂዷል በተባለው እርስ በርስ የተኩስ ልውውጥ የተገደለው ከሰሜኑ ጦርነት ጀምሮ የጎንደር ፋኖ መሪዎች መካከል አንዱ የሆነው ከፍ ያለው ደሴ ነው። ከፍ ያለው በእስክንድር የሚመራው የአማራ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ምክትል አዛዥና የግብሬ ክፍለ ጦር ዋና አዛዥ ነበረ ተብሏል። የነእስክንድር ክንፍ በአመራሩ ግድያ ላይ ባወጣው መግለጫ ከፍ ያለው ደሴ የተገደለው በህወሓት ተላላኪ ፋኖ ነባዮች ባላቸው አካል አካላት መሆኑን አስታውቋል። የነእስክንድር ክንፍ አደረጃጀቶች የህወት ተላላኪ ብለው የፈረጇቸው በተቃራኒ ጎራ የተሰለፉትን የነ ዘመነ ካሴም ክንፍ ነው። በእስክንድር የሚመራው የአማራ ፋኖ ክንፍ የህወት ተላላኪ ባላቸው የፋኖ አደረጃጀቶች ላይ ወታደራዊ እርምጃ እንደሚወስድም በይፋዊ መግለጫ ገልጿል። በአሁኑ ወቅት የፋኖ ታጣቂዎች ውስጥ ለውጥ ሲያደርጉበት የነበረው ሽኩቻ አደባባይ አውጥተው እየተጓተቱ ነው። በተለይም ከሰሞኑ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ የህዋ ተላላኪዎች ናቸው በሚል በነእስክንድር ክንፍ በአደባባይ እየፈረጁት ነው። ይህ ፍረጃ አንዱ ሌላውን የመፈረጃ አካሄድ በከረረ ሁኔታ አደባባይ የወጣ አራቱ የፋኖ አደረጃጀቶች ዘመቻ አንድነት ያሉትን ማጥቃት በጋራ ካወጁ በኋላ ነው። ዘመቻውን አስመልክቶ መከላከያ ከሁለት ሳምንት በፊት

የከፈቱብን የፋኖ አደረጃጀቶች የህወሓት ተላላኪዎች ብሎ እንደፈረጃቸው ይታወሳል። መከላከያ የህወሓቱ ጀኔራል ምግበይ ተላላኪዎች ካላቸው በኋላም በአማራ ህዝባዊ ድርጅት ስር የተሰባሰቡት አደረጃጀቶች ፈረጃውን ተጋርተውት አስቀጥለውታል። የነስክንድር ነጋ ክንፍ በተቆጣጠራቸው አካባቢዎች ተማሪዎችን ባነር ይዞ ሰልፍ በማስወጣት ጭምር የዘመቻ አንድነት ባለቤቶቹን የፋኖ ታጣቂዎች በህወሓትነት እየፈረጃቸው ነው። በነስክንድር ነጋ በኩል አራቱን አደረጃጀቶችና ሲሆን ጄኔራል ተፈራማሙን በህወሓት ተላላኪነት በግልጽ መፈረጃቸው ልዩነቱን አስፍቶታል። በአንድ አደረጃጀት ጥላ ስር መሰባሰብ የተሰና የተሰናቸው የተሳናቸው የፋኖ ታጣቂዎች አሁን ላይ በሁለት ጎራ የተሰለፉ መስሏል። ይሁን እንጂ በሁለቱ ጎራ ከተሰለፉ በኋላ ወደ አንድነት ከመምጣት ይልቅ እርስ በርስ ጦርን ወደ መማዘዝ እየተንደራደሩ ነው። ከጎጃም ውጭ ባሉ በሶስቱ ቀጠናዎች በሽዋ፣ በጎንደርና በወሎ የሁለቱ ጎራ የፋኖ አደረጃጀቶች እርስ በርስ ትከሻ እየተለካኩ ነው። በተለይም በጎንደርና ሽዋ ቀጠናዎች ላይ በግልጽ ጦር ተማዘው መታኮሳቸው በራሳቸው አንደበት እያጋለጡ ነው። በወልቃይቱ ወታደራዊ ግምገማ ተደርጓል። በግምገማው ስለ ፋኖ፣ ሕወሓትና የፌዴራሉ መንግሥት ጉዳይ በሰፊ ተነስቷል። መዋቅራችንን ከማፍረስ ለማዳን ዝግጅት እያደረግን ነው የሚል አቋም ተስተጋብቷል። እነ ኮሎኔል ደመቀ ዘውዱ ወልቃይት ላይ የመሰረቱት የአማራ ዞን አስተዳደር መዋቅር ፈተና ውስጥ እንደሚወድቅ አውቀው እየተዘጋጁ መሆኑን ተናግረዋል። ከሰሞኑ የወልቃይት አመራሮች ባደረጉት ግምገማም የትግላችንን መዳረሻ የሚፈታተኑ ችግሮች ገጥመውናል ብለዋል። የወልቃይት ጠገዴ ማንነትና ወሰን አስመላሽ ኮሚቴና የዞን አመራሮች ከሰሞኑ ካደረጉት ግምገማ ከፌዴራል መንግስት እስከ ሕወሓት ከፋኖ እስከ ክልል አጀንዳ አራማጆች ገጥሞናል ያሉትን ፈተና በጥልቀት ገምግመዋል። ግምገማው የትግላቸውን አሁናዊ ሁኔታ የሚፈትኑ ጉዳዮች እንደገጠሟቸው የዞን ዋና አስተዳዳሪ አቶ ሸተ ደምለው ተናግረዋል። በግምገማው ዋናና አይቀሬ ነው የተባሉ የወልቃይት ስጋት የሆነው የህዋት ጦርነት መሆኑን በግምገማው መድረኩ ላይ ተመላክቷል። በግምገማው መድረኩ ስጋቶችን ለይተው ያቀረቡት ሸተም አንዱ አይቀሬው የህዋት ጦርነት ነው በማለት በወልቃይት ጉዳይ ግጭት አይቀሬ መሆኑን ጠቁመዋል። ህዋት ወልቃይት ላይ ጥቃት የሚከፍተው በ በሁለት መንገድ መሆኑን የጠቆሙ ሲሆን አንዱ ከተፈናቃዮች መመለስና ለመመለስ ውዝግብ ነው ተብሏል። እሸተ በማብራሪያቸው ከተፈናቃዮች መመለስና ለመመለስ ውዝግብ ጋር ተያይዞ የአስተዳደር መዋቅሩ ፈተና ውስጥ የመውደቅ ይኖራል ሲሉ ተደምጠዋል። እነ ኮኔል ደመቀ አሁናዊ ግምገማ የወልቃይት አማራ አስተዳደር ከፊት ለፊቱ የመፍረስ አደጋ ተጋርጦበታል ተብሏል። የወልቃይት አስተዳደር መፍረስ ስጋት በራያና በጠለምት ከታየ ሁኔታ ጋር ሊመሳሰል እንደሚችልም ተጠቁሟል። በአማራ ክልል ተካለው ሲተዳደሩ የነበሩት ራያና ጠለምት አስተዳደሮች በመንግስትና በህዋት መፍረሳቸው ይታወሳል። የራያ አስተዳደር የፈረሰው ህዋት ከተፈናቃዮች ጋር ወደ አካባቢው በኃይል ሰብሮ በመግባቱ መሆኑ ይታወሳል። በአንጻሩ የጠለምት አስተዳደር የፈረሰው የፌዴራል መንግሥት ባደረገው አቅጣጫ በመከላከያ ሰራዊት መሆኑን በወቅቱ ጀኔራሎች መናገራቸው ይታወሳል። ከተፈናቃዮቹ ጋር በተያያዘ ኮሎኔል ደመቀ የሚመሩት አስተዳደር ይፍረስ የሚል አቅጣጫ ከመንግሥት ሊመጣ እንደሚችል እሸት ተናግረዋል። ለዚህም እንደማሳያ ያቀረቡት ራያም ጠለምትም የተተገበረው ይሄው ነው በማለት የሁለቱን አወዛጋቢ አካባቢዎች ክስተት ነው። ከተለያዩ አቅጣጫዎች ገጥሞናል ያሏቸውን አሁናዊ ፈተናዎች የገመ የሚገሙት እነ ኮሎኔል ደመቀም ምን ማድረግ አለብን የሚል አቅጣጫ አስቀምጠዋል። እነ ኮሎኔል ደመቀ ዘውዱ አስተዳደር ይፍረስ የሚል አቅጣጫ ከመጣም መመከት የሚቻልበትን የማንነትና ውሰን ጥያቄውን በሕጋዊ መንገድ አጠናክሮ መቀጠል አንዱ አማራጭ ነው ተብሏል። በሌላ በኩል ደግሞ በሕዋት በኩል ወልቃይትን በኃይል ለመቆጣጠር መደበኛ ውጊያ የሚከፍት ከሆነም እንዳመጣጡ መመከት የሚለው ጉዳይ አንድ መፍትሄ ተቀምጧል። በሁሉም አቅጣጫ እንደ ነገሮች አመጣጡን ለመታገል ራስን ዝግጁ አድርጎ መጠበቅ የሚል አቅጣጫ በአመራሩ ተላልፏል። እነ ኮሎኔል ደመቀ ሌላው ገጥሞናል ያሉት ፈተናም ወልቃይትን ከጎንደር አማራ ነጥሎ ክልል የማድረግ አጀንዳ ነው ተብሏል። የወያኔ ውላጅና ባንዳዎች ያቀነቅኑታል በተባለው የወልቃይት ክልልነት አጀንዳም የህዋት ሁለተኛ አቅጣጫ መሆኑ ተጠቁሟል። እነ ኮሎኔል ከውስጥም ገጥሞናል ያሉት ፈተና ደግሞ አሁን በክልል የገጠመን የሥርዓት አለመረጋጋት አንዱ ነው ተብሏል። የሥርዓት አለመረጋጋት ተብሎ በግምገማው ላይ የተገለጸው የፋኖና የመንግሥት ጦር ሲሆን፣ ሁኔታው በወልቃይት ላይ አሉታዊ ጫና አሳድሯል ተብሏል። ምንም እንኳን በግምገማው ላይ በስም ባይጠቀስም የውስጥ ኃይሎች ተብለው የተገለጹት ፋኖ ከህወሓት ጋር ግንኙነት ጀምረዋል መባሉን ነው። እነ ኮሎኔል ደመቀ ዘውዱ ከህወሓት ጋር የሚነጋገሩ ማንኛውም ኃይል ጠላታችን ነው የሚል ግምገማ አስቀምጠዋል። ወለጋ ላይ የሚንቀሳቀሰው ፋኖ በድጋሚ ሰላማዊ ሰዎችን በመግደል ተወንጅሏል። ወለጋ ላይ ባለፉት ተከታታይ ሳምንታት የፋኖ ክንፍ ናቸው በተባሉ ታጣቂዎችና በመንግስት ኃይሎች መካከል በሚካሄድ ውጊያ የሰላማዊ ሰዎች ግድያም እንደቀጠለ መሆኑ ተዘግቧል። ሆሮ ጉድሩ ወለጋ አቤ ዶንጎሮ ወረዳ ገራሮ ቀበሌ ሚያዝያ አንድ ቀን 2017 ዓ.ም የፋኖ ታጣቂዎች ናቸው የተባሉ ኃይሎች ሰላማዊ ሰዎችን ገድለዋል ተብሏል። ታጣቂዎቹ በህዝብ ማመላለሻ ሚኒባስ ላይ ፈጸሙት ባለ ጥቃት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎችን ጠቅሶ አዲስ ስታንዳርድ ተዘግቧል። በአቤ ዶንጎሮ ወረዳ በገራሮ ቀበሌ ተፈጸመ የተባለው ጥቃት በቅርቡ በተመሳሳይ ከተፈጸመው ጥቃት የቀጠለ ነው ተብሏል። ከሀያ በላይ ሰዎችን በተገደሉበት ጥቃትና ሰባት ሰዎች በድጋሚ በተገደሉበት ጥቃት የፋኖ ታጣቂዎች ተከሰዋል። በዚህ ሳምንት የተፈጸመው ጥቃት ከገራሮ ቀበሌ ወደ አቤ ዶንጎሮ ከተማ በህዝብ ማመላለሻም ተሽከርካሪ ለገበያ እየተጓዙ በነበሩ ሰዎች ላይ ያነጣጠረ ነው ተብለዋል። በተሽከርካሪ ውስጥ የነበረና ከጥቃቱ የተረፈ አንድ የአይንማኝ ጥቃቱ በፋኖ ታጣቂዎች መፈጸሙንና አብሮ የነበረው ጓደኛው በጥቃቱ አጠገቡ መገደሉን ተናግሯል። ከጓደኞቼ ጋር ወደ ከተማ በመጓዝ ላይ እያለን የታጠቁ ሰዎች ከጫካ ውስጥ በመውጣት የተኩሰሮምታ ከፈቱብን። አምስት ታጣቂዎች ነበሩ። ሶስቱ ወደ ተሽከርካሪዎች ቀርበው ሲተኩሱ፣ ሌሎች ደግሞ ራቅ ብለው በክላሽና በስናይፐር እየተኮሱብን ነበር ሲሉ አስረድቷል። በዚህም አጠገቤ የነበ ነበረው ገመች ለሚሳም በጥይት ተመቶ ተገድሏል። ከኋላችን የነበረች ቶሌ ገርባ የተባለች ሴትም ተገድላለች ብሏል። ጠና ደረጀና መሪ ገርባ የተባሉ ወጣቶችና በግምት ዲንጎ ገርባ የተባለ ዕድሜው 45 የሚሆን ጎልማሳም በጥቃቱ መገደላቸውን አስረድተዋል። የአይን እማኙ ስማቸው ከተጠቀሱ ሰዎች በተጨማሪ ሌሎች ሁለት ሰዎችን ጨምሮ በአጠቃላይ የሰባት ሰዎች ህይወት ማለፉን ገልጸዋል። ሌሎች አራት ሰዎች ደግሞ በተተኮሰባቸው ጥይት ተገድለው ወደ አቢዶን ጎሮ የመጀመ መጀመሪያ ደረጃ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑን ተናግረዋል። ሌላኛው የአይን እማኝና በጥቃቱ አባቱ እንደተገደለበት የገለጸው ነዋሪ በበኩሉ በማለዳ ለገበያ ወደ ከተማ እየሄድን እያለን መንገድ ላይ ተኩስ ተጀመረም፣ አብሮኝ የነበረው አባቴ በጥቃቱ ተገድሏል በማለት ስለ ጥቃቱ ለአዲስ ስታንዳርድ ተናግሯል። ከተገደሉ ሰዎች መካከል ሳይታጠቁ ወደ ገበያ ይጓዙ የነበሩ የመንግስት ሚሊሻዎችና የጤና ጣቢያ ሰራተኛ የነበረች ወጣት ሴት እንደሚገኙበት ገልጿል። እስካሁን በከፍተኛ ሐዘንና ድንጋጤ ውስጥ ነን ያለው ነዋሪው የሟቾቹ የቀብር ስነ ስርዓት በተገደሉበት ቀን ከአካባቢው ገጠር መንደር የተወጣጡ ማህበረሰቦችና ቤተሰቦቻቸው በተገኙበት ተፈጽሟል ብሏል። በቅርቡ ከአማራ ክልል በመጡ የፋኖ ኃይሎች በተደጋጋሚ በሚፈጸም ጥቃት ቁጥራቸው ቀላል የማይባል ሰዎች መገደላቸውን ነዋሪዎች ተናግረዋል ተብሏል። አክለውም የሰው ሕይወት መጥፋት ብቻም ሳይሆን በርካታ ቤቶች እየተዘረፉና እየተቃጠሉ መሆኑን ተናግረዋል። እንዳልካቸው ዘነበ በዋስ ሲለቀቅ ሌሎች ሁለት ሰዎች በቤተ ክርስቲያን ላይ በህግ የሚያስጠይቅ ተግባር ፈጽመዋል በሚል በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅዱስ ቤተ ክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያዎች አብይ ኮሚቴ አስታውቋል። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች ሰዎች በቅድስት ቤተ ክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ አያሌው አያይዘውም እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ አያይዘው መናገራቸውን ዳጉ ጆርናል ከዘገበው ተመላክቷል። የህግ ባለሙያዎች አቤ ኮሚቴ አባል ጠበቃ ያሌው ቢታኒ ለኢትዮጵያ ኦርቶዶክስ ቴሌቪዥን በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል።